ውሰጭ ውሰጭ ይሁንልሽ፣ ጤና አላለች ምሩታ፣ እኔም ብላችሁ ቤተሰቦች። ሩታ እንኳን እንግዲህ አራስ ሆና መስራው መስራ እያያችሁ ነው ከሄርሜላ ጋ ብሩክና ሃይሚኮ። የዚህ ቀን ፎቶ አይታችሁታል አይደለ? ያ የቀለበቱ የተሰራ ቀን በማግስቱ እንደዚህ ነበር፣ ድካማቸው ነበረ፣ አዳራቸው ይሄ ነበር። ገባችሁ ቤተሰብ? አሁንኮ ነው መጣልኝ ለካ ቪዲዮ ትላንት አልተሰራም። ስለዚህ ያ ቪዲዮ የተሰራው ከትናንት ወዲያ ነው። ይሄ ይሄ ቪዲዮ የተሰራው ከትናንት ወዲያ ነው። ከትናንት ወዲያ ደግሞ ብሩኬ እንግዲህ እንዳያችሁት ቪዲዮውን ሀይሚ መኝታ ቤት ከገባች በኋላ የተሰማት ሀይሚም ደግሞ መኝታ ቤቷ ገብታ ቀለበቷን እንዴት ቪዲዮ እንደ ፖሰተች ምናምን ዛሬ ነው የደረሰው። ኦረዲ ትናንት ልትመጣ የነበረው እኮ በሰፕራይዝ ቪዲዮ ነበር ተናግራለች። በዚህ ቪዲዮ ማለት ነው። ስለዚህ እናንተ ደግሞ ብሩኬን በጩቤ ምናምን ስትሉ ስለነበረ በዛን ሰዓት ቀይረው ይህንን ቪዲዮ ሰሩላችሁ ማለት ነው፣ ቤተሰቦች። ስለዚህ ምንም የሚያስረብሽ ነገር የለም። ምንም ነገር አይኖርም። ስራና ስራ ነው የሚሰሩት ቢሆን እንኳ ማለት ነው። ነገር ግን ሰው በሙዚቃ ለመጀመሪያ ጊዜ ብሩኬ አቀናብሮ በሃይሚ ፎቶ ስለሰራ እረ በስማሚ ይወዳታል፣ ያፈቅራታል። እና ሳ ያፈቅራት ነው እንዲ ሁሉ ጊዜ አብሮ የሚጓተተው እናንተ በቃ እሱ እኮ በዝምታና በተግባር ስለሆነ ነው። ስላለፈለፈኩ ነው ስለማይለፈለፈኩ ነው ብዙዎቻችሁ የሆነ በቃ ፍቅር የሌለው የሆነ ነገር የሚመስላችሁ ማለት ነው። ሰው መልላችሁ ፈልጌ ነው ይሄ ቪዲዮ የተሰራ ቀን ይሄ የዚህን ድካም ነው። እንደውም ተኝቶ እሷ የቀሰቀሰችው፣ እንደዚህ ሆኗል፣ እንደዚህ ሆኗል ስትለው የነበረችው ማለት ነው። ምክንያቱም ያህን የትናንትናውን ቪዲዮ በሰሩ በማግስተኛው ቀን ነው ይሄንን ቪዲዮ ለኛ የሰሩልን። ልመጣ የነበረው በሰርፕራይዝ ነበረ። ነገር ግን ይሄ ነገር ስለሆነ ብዙ ቦታ ሌላ ሀገርም ያላችሁ እየተረበሻችሁ ስለሆነ ምንም አይነት ነገር እንዳልተፈጠረ እንድታቁ ስለፈለኩኝ ነው ብላ ተናግራለች ሀይሜ ማለት ነው። ሰምታችሁ ከሆነ ስለዚህ ድካሙም ሁሉም የዚህ ቀን አልፏል። ገባችሁ? ይሄ ቪዲዮ ትናንትና አሁን ቲክቶክ ላይ የተሰራው በእርግጥ የሆነ ስሜት ይኖረዋል እንዴ። እና ከምትወዱ ሰው ጋር እንደዛ አብራችሁ ያ ሁሉ ድካም አይታችሁ ከዛ በኋላ ያለው አክቲንጉ ደስ ይላል። እውነት ቆንጆ ነው። እኔ አሁን ተረዳሁት። ቅድም ላይ ግን እንደ ትናንት አስቢው ቪዲዮን እንደ ዛሬ እንዴት ምናምን ብዬ አሰብኩኝ። ዞሮ ፕራንክም አይሆንም ምንም አይሆንም ኦረዲ በቃ ከሀይሚ ከሄደች በኋላ ያለው ስሜት ነው ይሄ። ሙዚቃውን የዘፈነው ማለት ነው ብሩኬ ማለት ነው። ስለዚህ የተበሳጨ ነው የሚመስለው። ግን ኦ ማይ ጋድ፣ በዚህ አጋጣሚ ድራማ ብትጀምሩ ያዋጣችኋል። ጀምሩ፣ ሪሊ የሆነ ድራማ ማለት ነው። ማለት ብሩክ ሄዶበታል፣ ክወና ሄዶባል፣ ችለህበታል፣ አንበሳው ይገባል ከዚህ በላይ ማለት ነው። ሌላው ሲቀጥል ደግሞ ብሩኬ ትናንትና ለሀይሚ ባደረገው ወርቅ ወርቅ አይደለም፣ ወርቅ አይደለም ደግሞ ያንሳታል። የኢትዮጵያ ያለው ነገር ሁሉ ይገባታል ብላችኋል። እስኪ አንድ ነገር አድርጉ እስኪ እናንተ አንድ ነገር አድርጉ እስኪ። ቤት ውስጥ እያያችሁ ነው አሁን ብዙ የሚደረግ ነገር አለ። እስኪ አንድ ነገር አድርጋችሁ አሳዩ እስኪ፣ በጎቹ ማለት ነው። ለሷ ምንም ነገር አያንስባትም፣ ይሄ ትክክል ነው። ነገር ግን ያንሳታል፣ ያንሳታል። ጨምሩላታ ጨምሩላት እስኪ እናንተ ብሩክ ብሩክ ብሩክ እንኳን ይሄን ያህል ተጨንቆ ያደረገውን እኮ እናንተ አንድ ነገር እኳ አደረጋችሁም። አንድ እንደውም የሩታና ያብርሽ ጊዜ ይሻላል። እግዚአብሔርን ሩታና አብርሽ እኮ ኮራ ጀነን ብለው ምንም የቀራቸው ነገር የለም። እናንተ በጎቹ ግን ዝም ብላችሁ ታስቀብጣላችሁ። እስከ መቼ ድረስ ነው ባ የምትሉት እናንተ ብሩክ ላይ አታፍሩም? እንዲ ትንሽ ያንስበታል። ለሱም ያንስበታል፣ ለብሩክም ያንስበታል። ወንድ የእናቱ ልጅ ጀግና አለምንም ዛሬ እኮ ማለት ነው አንድ ፍቅረኛ ብትይ ማለት ነው እርግጠኛ ነኝ፣ አንድ ቀን ቀጥሮ ራት ቢያበላሽ ራሽን ከበላሽ በኋላ አብሮሽ ካላደረ በማግስተኛው ቀን ስልክሽንም አያነሳም። ይሄ አታውቂም? እንደ ይሄ ኢትዮጵያ ወንዶች ባህሪ እንደዚህ አይደል? እንዲ ደግሞ ድሮም ዘንድሮም ያው ናቸው፣ እንደዛ ናቸው። ከቀረባችኋቸው በቃ የሆነ የሚፈልጉት ነገር እስኪያገኙ ድረስ ነው። ብሩኬስ አለምንም አለምንም፣ ታፍቅረው አታፍቅረው እንኳን የሚያውቀውን ታሪክ የለም የሚያደርግላት በስራዋና በተግባሯ በቃ በምታደርገው ነገር ስለምታሳዝነው ብቻ የሚያደርገው መደረግ ስላለበት ብቻ ነው የሚያደርገው። እናንተስ ብዙ ነገር ታወራላችሁ፣ ብዙ ነገር ወሬ ብቻ አንድ ቁም ነገር የላችሁም። አንድ እስኪ ሃይሚ በጎች ይሄ ነገር አረጉልኝ ብላ አንድ እንኳን ሩታ እኮ የዛን ሰዓት ሩታ ብትል ያምርባታል። ሩታ አሁን የሩታ እንደው የሆነ ነገር ቢናገሩ ራሱ ያምርባቸዋል። እንዴት እንዳቆሯት መግቢያ ላይ ስትመጣ ብዙ ነገር አሁን ራሱ ወልዳ ራሱ ገንፎ፣ ራሱ ያገነፉላት ሰዎች እኮ ናቸው። እናንተ ግን ዝም ብላችሁ ትጮዋላችሁ፣ ዝም ብላችሁ ባት ላላችሁ። ስለዚህ እነሱን ህይወት እናንተ እንኑረው በቃ አትበሉ። ያንሳታል፣ ያንሳታል። ሁላታ መጨመር እኮ ነው ማውራት አይደለም። መጨመር በወሬ አይደለም፣ በወሬ አይደለም። ምንም ያንስበታል። ለሱ ለራሱ ብሩክ ምን ተደርጎለታል? እሱ ምን ምን ሲደረግለት አይታችኋል? ምንም ያየነው ነገር የለም። ይሰራሉ በቃ አለቀ። ማድረግ ያለበትን ነገር አደረገ። ስለዚህ ምንድ ነው በዚህ ልክ የምታሽቃብጡት? እንዲህ መጨመር እኮ ነው። አነሳ አካላችሁ መጨመር። አልቀበላይሉም እኮ እነሱ መጨመር ነው እስኪ ጨምሩ እስኪ በእናንተ ስም እስኪ በበጎቹ ስም ይሄ ነገር ሆነ ይባል እስኪ ላሞቹ ላሞቹ አትበሉ ዝም ብላችሁ እንከባበር ደግሞ በግም ላምም መባባል የለብንም ኮመንት ስር እየመጣችሁ በግም ላምም ስትሉ ትመጣላችሁ ወደኛ ወደ ላሞቹ ነው የምትመጡት ወደዳችሁ ጠላችሁ ወደኛ ነው ያላችሁት፣ እኮ እኛ ጋ ነው ሁሉ ነገር ያለው፣ አይደል እንዴ? ስለዚህ ምንድን ነው ቅብርርርር የሚያደረጋችሁ? እንደዚህ ኮመንት ስር ቤተሰቦች እንዳይደብራችሁ፣ ለኮመንታተሮች ነው የመለስኩት። ይሄ ለሃይሚ አይደለም፣ ቤተሰብ ለሃይሚ አይደለም፣ ለኮመንታተሮች ነው። ስለዚህ ለሃይሚ ሳይሆን ይሄ ቪዲዮ የመለስኩት ለኮመንታተሮች ነው። እና ማድረግ ካለባችሁ፣ መጨመር ካለባችሁ ጨምሩ። ሃይሚሻ ትቀበላችኋለች፣ በሯ ክፍት ነው ምንጊዜም ቢሆን ማለት ነው። አነሳት ካላችሁ መጨመር እኮ ነው ምንም እኮ ቀላል እኮ ነገር ነው። ምንም ብሩኬን መፎተት ብሩኬን መፎገር አያስፈልግም። እዚህ ጋር ምስጋና ያቁም እኮ ምስጋና ታቁም እኮ ና በልጣችሁ መካዳችሁ የማይቀር እኮ ነው። ይሄ የታወቀ ነው፣ ተናግሯል እሱ ራሱ። የተደረገልን ነገር መርሳት እውነቱ ነው። አንዳንዴ ስታስቡት በጣም ነው የምደብሩት፣ የምሬን እውነት። እና ምን ልላችሁ ፈልጌ ነው ይሄ የቪዲዮ የተሰራ ቀን በማግስቱ የተሰራው ቪዲዮ ይሄ ቪዲዮ ነው። የዚህ ቀን ደግሞ በጣም ደስ የሚል ቪዲዮ ነበር የሰሩት። እንደነገርኳቸው ብሩኬም ደክሞት ሶፋ ላይ የተኛበት ቀን ነበረ። ከሶፋ ላይ ነው የቀሰቀሰችው እና ያው እነሱ የዛ ቀን ሌላ ቪዲዮ ይዘው ስለመጡ ነው ያለቀቁልን። የእኔ ውድ ቤተሰቦች ይጀላቸው የመጣሁት ሀሳብ ይሄን ይመስላል። ስለዚህ ሀይሚ ትስራ፣ ብሩክም ይስራ። ሩታ እንኳን ወልዳ አታይዋትም እንዲህ ወገቧን ስጠርጋ እንዴት እንደምትሰራ ጀግና ሴት ይመቻት እግዚአብሔር በጣም ነው የምታኮራኝ ከሄርሜላ ጋር እየሰራች ያለችው አታዩም እንዴ እሷን እንኳን ስለዚህ የጨረቃ ፋሚሊዎች ታንካሲስ አትሆኑ በቃ እንቅፋት አትሆኑ በቃ ይስሩ ሞራል ስጧቸው የሆነ ነገር ሲፈጠር እንዲሆነ እንዲተፈጠረ አትበሉ በቃ የፈለጉትን ነገር ይስሩ በቃ ምንም አይመጣም ምን ይፈጠራል ምን ይሄ ወሩታ ወልዳንዶር ሳይሞላት አታዋትም እንዴ እንዴት እንደምትሰራ ተማሩ ከእነሱ እስኪ ተማሩ ከነሱ አድናቂዎች።